ሀንቾ በእናቷ ግድያ ተጠርጥራ ወደ ወህኒ ገባች። በሚያሳዝን ሁኔታ እናትሽን በጠርሙስ የመታሽው አንቺ ነሽ ብለው መርማሪዎቹ ወሰዷት። ሰላምዬ፣ እንዲሁም ደግሞ ምላሴ አባቷም ሳይቀሩ ወደ ሀንቾ ዘሩባት። አቶ ኖላዊ እባካችሁ የእኔ ልጅ ምንም አይነት ነገር አታደርግም ብሎ ቢነግረውም እንኳ አቶ መስፍን እንደውም የሚስቴ ገዳይ አንቺ ነሽ፣ አልነሳለች። ምን ከዚህ በኋላ ብትነሳስ ምን ትጠቅመኛለች? እሷ እኮ አብቅታለች። ዶክተሯ በጣም ተጎድታለች እና ልትነቃም ላትነቃም ትችላለች ብሎኛል። አንቺ ነሽ ገዳይዋ እያለ ሀኒቾ ላይ ትልቅ ጥላቻ ኖረው። ሀኒቾ ግራ ከመጋባቷ አንጻር እኔ በፍጹም ምንም ነገር አላደረግኩም እባካችሁ ተረዱኝ ብላ ብትልም እንኳ ሃንየም ሆነ ምላስ የት ተማረው እንኳ በፍጹም እንደውም ሲመስለኝ አባትሽ የአንችን ፎቶ ለእናቴ አሳየ አንቺ ደግሞ ልክ ዲኤንኤውን እንዳሳየሽን ሂደሽ እናቴን ለመበቀል ነበር ይሄድሽው፣ ግን አልሳካልሽ ሲል እናቴን ደብድበሽ ወጣሽ። ቆይ ምንድን ነው የምትፈልጊው? ያኔ ታዲያ አንቺ አብረሽ ካልሆንሽ፣ እስኪ ንገሪኝ እንዴት አሻራሽና ፎቶሽ ሊገኝ ቻለ ብሎ በጣም በጣም ጮኸባት። እባካቸውን ተረጋጉ፣ እኔ በፍጹም ምንም ነገር አላደረግኩም። ለምንድን ነው እንዲህ የምታደርጉት ብለው ቢሉም እንኳ ፍጹም አንዳችም ሰው ሊያምናት ፈቃደኛ አይደለም። አቶ ኖላዊ ድሮም የራሴ ጥፋት ነው ድሮም እዚህ ሀገር መንጣት የለብኝም ነበር ብለው አዲስ አበባ በመንጣታቸው እራሳቸውን እየረገሙ ይገኛሉ። በጣም ያሳዝናል። በሌላ በኩል በሌላ በኩል እንግዲህ ሁሉም ሰው እንዲሁም ደግሞ ጭራሽ ወይዘሮ ባዩሽና እርግብ ሆነው ሰተት ብለው ሂደው ሆስፒታል ለመጠየቅ በሚገርም አክትና በሚገርም ሁኔታ አቤት ማስመሰል ማስመሰሉን ቀጥለውበታል። ሰላም እየብድጋ ላይና፣ አንቺ አረመኔ ጨካኝ፣ ቆይ እኔ እምልሽ ብለሽ ብለሽ ግን አንቺ የት ነበርሽ? ሲቀጥል ደግሞ እንዴት ነው አቶ ኖላዊ ግግም ብለው ከሆስፒታል በፍጹም እኔ አልሄድም፣ የሀንዬ እናት ሳትነቃ አልሄድም። አርፋችሁ ብትቀመጡ ይሻላችኋል ብለው ደመደሙ። አይ እናንተ እንደውም ነፍሰ ገዳይ ናችሁ ብሎ ሲናገር፣ የት አቃችሁን ነው እንደዚህ ብለህ የምትናገረው? የእኔ ልጅ አይደለም እናቷንና ዝምብ የማትገልናት እልቅስ፣ ጠብ አትጀምረኝ ብሎ አቶ መስፍንን ኖላዊ ተናገረው። እሱም በቀባዬ አርፈት ተቀመጥ ጆሮ ተነሳና ትሰማኛለህ ሚስትህን ያዳንኩት እንዳይቆጨኝ ስለዚህ አርፈ ብትቀመጥ ይሻልሃል ሀንዬ አይደለም እናቷ ልትገድል ይቅርና አሻራው ምንም አይነት እንኳ አይደለም አንድ አሻራ መቶ አሻራ ቢገኝባት ግድ አይሰጠኝም ግን ሀና በፍጹም እንደዚህ አይነት ነገር አታደርግም ሆን ተብሎ የተደረገ ነገር ነው። እባካችሁ አይኖችሁን ግለጡ። ቤተሰብን ለማባቃት ይህ ሴራ ሆን ብሎ የተሰራ ሴራ ነው ብሎ ጆሮ አግባባቸው። ከዛን እስኪ ቆም ብላችሁ አስቡ። ማን ነው ጥላታችሁ እያለ አቶ ኑላዊ ጠየቀው። ተሰማኛለህ አንተ አንተ መስፍን ራሱ እስኪ ነገረኝ። ስለዛይ ስለ ሚስት ጓደኛ ምን ማለት ነው ደግሞ የሚስት ጓደኛ? ያች ባዩሽ ናት ባንቱ የምትባለው ሴትዮ። እናስ? ያን ጊዜ እኮ ለመጨረሻ ጊዜ ለወይዘሮ ሜላት የተደዋወሉት ከባዩሽ ጋ ነው። ምን? አዎ ከባዩሽ ጋ ነው። ስለዚህ ሀንቾ ብቻ ሳይሆን ተጠርጣሪዋ ትሰማኛለህ። እኔም ተጠርጣሪ ነኝ፣ ምክንያቱም ፎቶውን የሰጠኋት እኔ ነኝ። ከእኔ ቤት በቅጽበት ሂዳ እገዛ ቤቷ የወደቀችውም አለ። በዛ ላይ ምላሴና ሰላምዬ ደግሞ የእናታችን የእጅ አምባር እንዲሁም ደግሞ ወርቅ ጠፍቷል እያሉ አይደለም? ስለዚህ እኔ መቼም ሂጅ ወርቅ አልሰርቅ። በዛ ላይ ሀንቼ ወርቁን ከሰረቀችው ታዲያ ወርቁ የት ነው ብሎ ሲግግም ሲልባቸው እሺ በቃ እያሉ አቶ መስፍን አመለከተ። አሁን እንግዲህ የወይዘሮ ባዩሽ የእጅ አሻራ እየተመረመረ ነው ብሎ ሲነግራት ፖሊሱ በጣም ደነገጠች። ለምንድን ነው አልገባኝ፣ ምን ተፈጥሮ ነው ብላ ስትል እሱንማ ከምርመራው በኋላ ብናወራበት አይሻልም እንዴ ብሎ መርማሪው ፍጥጥ አለባት። ሰላም ሰላም፣ ውድና እየተከበራችሁ የህያ ቤተሰቦች እንዲናችሁልኝ፣ ሁሉ ሰላም፣ ሁሉ መልካም፣ ምን እግዚአብሔር የተመሰገነ ይሁን። ሰላም ላይ ደና ናይ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ኖላዊ ድራማ እንደቀጠለ ይገኛል። ዛሬ አንቺ ሌባነሽ ብሎ ተምቹ ወይዘሮ ሜላትን ወይዘሮ ባዩሽን አዋረዳት። ምን ማለት ነው? አንተ የታቄት አባክ ታቀኛ እና ብላ ስትለው፣ እባክሽ እያንዳንዱ ነገር እናገራለሁ። ይልቁንስ እርግብን የት እንዳደርሻት መናገር አለብሽ ብሎ ፍጥጥ ሲልባት የማናት እርግብ? እርግብ እኮ ለአንቺ አክስቴ ብላ የምጠራሽ አንችን አይደለም እንዴ? እርግብ ማለቴ የሃናን ቤተሰብ ያጭበረበራችሁት እና አክስትና ልጅ ማለቴ ነው። ስለዚህ ካንች ወዳ ሌባ ብሎ መንገር ጠብቆ አዋረዳት። ሲያዋርዳት እሷ ደነገጠችና አንተ ልጅ አብድሃል። እኔ እርግብም ሆነ ማንም አላውቅም። መርማሪው ምንም አልገረመውም። ምክንያቱም መርማሪው ለመስፍን ሲናገር እናንተ ኮ ባለ ትልቅ ቢዝነስ እና እንዲሁም በጣም ሀብታም ናችሁ በዛ ላይ ልጃችሁ ለ16 ዓመት የጠፋኝ መሆኗን የሚያቅሰውና የቅርብ ሰው ህይወታችሁን ሊያበላሸውና ሀብትና ንብረታችሁን ለመውሰድ ነው። በገንዘብ የማይሸጥ ምንም ነገር የለም እና ትሸጣለህ፣ ትለውጣለህ ስለዚህ ምንም ሊደንቅህ አይገባም ብሎ መስፍንን ግራ ሲያጋባው መርማሪ ምን አለ እያንዳንዱ ነገር ብትነግረኝ ግራ ከምታጋባኝ ሲለው እሱንማ ቀስ ብለህ ድረስበት። ምናልባት በስራ ቦታችሁ ጥላት ሊኖራችሁ ይችላል፣ አልያ ደግሞ የእናንተው የቅርብ ሰው ጓደኛ፣ ወይ ያንተ ጓደኛ፣ ወይ የእሷ ጓደኛ ብሎ ሲለው ግራ ተጋባ። አሁንም በጣም ግራ ገብቶኛል። አታስብ፣ በቃ ሁሉንም ነገር በቅርቡ ይሆናል። ከዛ ላይ ደግሞ በተለይ በተለይ ባለቤት ብትነቃ እጅጉን ደስ ይለናል። የመጨረሻው መልስ የወይዘሮ ሜላት መልስ ነው ደስ የሚለው እና እሷ ብትነቃ ይሻላል እኛም ያልሆነ ሰው ከምናስር ብሎ መርማሪው ተናገረ። መርማሪው እንግዲህ እያንዳንዱ ነገር ዶክተሯን ሳይቀር የግድ መንቃት አለባት ብሎ ሲል እኔ የምናርግ ዶክተር እኔ እኮ የምችለውን ነገር በሙሉ አድርግ ያለሁኝ ብሎ ተናገረ። ቢሆንም እንኳ ከምትችዩ በላይ ማድረግ አለብሽ የነዝህ ቤተሰብ ወንጀል እጅጉን የረቀቀ እና በጣም ብዙ ወንጀል የተቀነባበረበት አንድ ሁለት ብቻ አይደለም፣ በጣም ብዙ ነው ብሎ ተናገረ። ወይዘሮ ባዩሽ ሀንቾን እስር ቤት ሂዳ አንድ ነገር ትንፍሽላለሁ ብትይ እኔ ራሴ አነቄ ነው የምገልሽ ብላ ስትል፣ እንደውም ቢገርምሽ አንቺ እንዳደረግሽው መቶ ፐርሰንት እርግጠኛ ነኝ አንቺ እኮ እናቴን ብዙ ጊዜ በጣም መጥፎ ሴት እንደሆነች እና ለአንቺ ለእኔ እንደማትገባኝ ተናግሪኛል ነበረ። ስለዚህ ምናልባት አንቺ እንደሆንሽ እንደዚህ ያደርግሻት፣ እርግብ ጋር ተባብለሽ አንቺም ብትሆኚ ትችያለሽ እንደዚህ ያደረግሻት። ስለዚህ አርፈሽ ብትቀመጪ ይሻልሻል። ካልሆነ ግን ሁሉንም ነገር አውጥቼ አፍረጠርጠዋለሁኝ በማለት ተናገረች እርግብ። እርግብ እስካሁን እንግዲህ ምንም ይሁን ምንም በጣም በከባድ ሁኔታ ያለችበት አይታወቅም። እንዲሁም ደግሞ ተምቹ እሷን እያፈላለገ ባለበት ሰዓት ወይዘሮ ባዩሽን ሲያገኛት፣ አንቺ ሌባ፣ ቆይ ደግሞ የት አድርገሻት ነው ፍቅረኛን ሲል ድንቄም ፍቅረኛ የእውነት አንተ እሷ ፍቅረኛ ናት እንዴት ነው የመንደር ዱርዬ ልታፈቀር የቻለችው ብላ ስትል ወይስ ደግሞ አንተ አሜሪካ የመጣሁት እኔ ነኝ ያልካት ልጅ ነው እሱን የታውቂያለሽ፣ አርፈሽ ብትቀመጭ ይሻልሻል። እልቅስ የትናንት እርግብ ብሎ ቢጠይቃትም ወይዘሮ ባዩሽ ግን እህቴ እህቴ እያለች ወደ ወይዘሮ ሜላት ጋር ገባች እንጂ ፍጹም ልትናገር አልቻለችም። በዚህ ምክንያት ከምቹ በጣም ልቡ ተሰብሯል። ቢያንስ አንድ እውነት እንኳ ነግሪያት፣ ምን አለ ብትሄድ ለሁሉም ነገር። ምናልባት እኮ ከመነጋገር ብዙ ነገር ልናተርፍ እንችላለን እያለ ብቻውን ማውራት ቀጠለበት። እያሳዝናል። ጆሮ ጆሮ በሀንቾ መታሰር ልቡ ተሰብሮ ሰላምንና፣ እንዲሁም ደግሞ ምላሴን ሂዶ እናንተ በጣም ታሳፍራላችሁ፣ እውነት ለመናገር ሃና ሁሌም በእናንተ ተስፋ ነበራት። የሚወዱኝ እህትና ወንድም አለኝ እያለች ሁሌ የታወራይ ነበር። እናንተ ግን ይባስ ብላችሁ ዛሬ አሳልፋችሁ ሰጣችኋት። ቆይ ምን አለ ብትከራከሩላት? የእውነት አሁን ሃና እንደዚህ የምታደርግ ልጅ ይመስላችኋል ወይ? ብለው ግግም አለባቸው። እነሱም ታዳኛ፣ ምን እናርግ? ምርመራው ነው እንግዲህ የተለየው። በዛ ላይ ምናልባት እናቴን ለመበቀል ፈልጋስ እንደው ማለት ሀና እንደማታቂያት አውቃለሁኝ፣ ግን ደግሞ ብዙ ጊዜ እናቴ ልታሰቃያት ሞክራ ስለነበረ እንዲሁም ለአባቷ መታከሚያ ገንዘብ ስላልሰጠቻት በዛ ምክንያት ሊሆን ይችላላ። ፍጹም ፍጹም የተሳሳተ ነው። እባካችሁ አይናችሁን ግለጡና ሂዳችሁ መስክሩና ሀንቾ ቢያንስ በዋስ ትፈታ ቢላቸውም ልጆቹ ግን ግግም ብለው እምቢያሉ ወይዘሮ ባዩሽ ወይዘሮ ባየሁሽ እህቴ እህቴ እህቴ እያለች ወደ ሆስፒታል ሂዳ፣ ቆይ አንቺ ደግሞ ማነሽ ብለው ሲጠይቋት እኔማ አብሯአደግ ጓደኛዋ ነኝ፣ አብሯአደግ የኔ የኔ ጓደኛ የኔ የኔ እያለች አውቃ ማስመሰሏን ቀጠለችበት። ሀንቾ ወይ ጉድ እንዲህም ማስመሰል ይቻላለካ፣ ወይ ጉድ ምን አይነት ጉር ነው እያለች መገረሙን ቀጠለችበት። መርማሪ ዘሪሁን መርማሪ ዘሪሁን አሁን ወይዘሮ ባዩሽን ስልኳን ጠልፎ እያንዳንዱ መረጃ እየሰበሰበ ይገኛል። እንዲሁም ደግሞ ከፖሊሶቹ ጋር በደንብ እየሰራ ነው። ወይዘሮ ባዩሽ በቀጣይ ጉዷ እንደሚወጣ ተስፋ አደርጋለሁ። ሀንቾ ደግሞ በዋስ ተለቃ አሻራው ላይ ምንም እንኳ የእሷ አሻራ ቢገኝ፣ ነገር ግን ትክክለኛ ወንጀሎቹ ደግሞ በስነ ስርዓት መያዝ አለባቸው። በይኔ እንግዲህ ወንጀል ሰርተው በነፃነት የሚንቀሳቀሱና ወንጀል ሳይሰሩ የእውነት እስር ቤት የሚገቡ በአብዛሃኛው እንደዚህ አይነት ነው የሚያመለክተው። ስለዚህ አሁን መያዝ አለባት ወይዘሮ ባዩሽ እና እንዲሁም ደግሞ እርግብ እርግብና ወይዘሮ ባዩሽ በቀጣይ ተይዘውልን እኛም ኦፋይ ማለት እንፈልጋለን። ይሄ ጥሪያችን ይሰማል። ውድ የህያቤ ዩቲዩብ ቤተሰቦች የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩልን። ምን ተማራችሁ? ከጆሮ መልካምነት